ሀሳብ ሰምቶ የእግዚአብሔርን ትእዛዝ ሰምቶ የእግዚአብሔርን ፈቃድ ሰምቶ ሰው ወጥቶ ጀምሮ አለመከናወን አይችልም። ሰማይ የሚተባበረው ከሚታዘዝ ሰው ጋር። እግዚአብሔር ለሚሰጣችሁ ተልእኮ፣ እግዚአብሔር ለሚሰጣችሁ ፕሮግራም ታዘዛላችሁ። ዋናው ጉዳይ ይሄ። ብዙ ሰዎች ባለመታዘዛቸው ብዙ ነገር ሲጥሉ አይቻውቃል። እግዚአብሔር የሰጣቸውን እድል መጠቀም ሲያቀታቸው አይቻልም። በጣም ብዙ ሰዎች ታውቃላችሁ። ጊዜውን፣ ሰዓቱን፣ ወቅቱን የእግዚአብሔርን ሀሳብ ሳይዙ ይወጣል። አጀማመራቸው ያምራል፣ ዋው ያስብላል፣ እጅ በአፍ ያስጭናል። ጉዳዩ ላይ ገንዘብ ይኖርበታል፣ ጉዳዩ ላይ ጉልበት ይኖርበታል ብልጣብልጥነት ብልጣ ብልጥነት ይኖርበታል። ጉዳዩ ላይ ቲፎዞች ይኖሩበታል። ነገር ግን ብዙ መሄድ አይችል ብዙ መሻገር አይችል። አንደኛ ጊዜ አይደለም። ሁለተኛ የእግዚአብሔር ሀሳብ አይደለም። ሶስተኛ የተጀመረበት መንገድ ሮንግ ነው። ያለ ኃይል ማገልገል አይቻልም። ያለ ኃይል መጸለይ አይቻልም። ያለ ኃይል መስበክ አይችል። ንግግር ነው የሚሆንብን። መንፈስ የለው እሳት የለው። የእግዚአብሔር ኃይል በላያችሁ ላይ ሲመጣ ቋንቋችሁንም፣ መልካችሁንም፣ አገልግሎታችሁንም፣ ህይወታችሁንም ኑሯችሁንም ይቀይረዋል። ሐዋርያ ስራ ምዕራፍ አንድ እንታወጣላችሁ። ፓስተር ማቲ ታነብልናለ፣ ከቁጥር 4 እስከ 8 ያለውን ስፍራ ታነብልናለ። ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው፣ ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ስንት መልሳለ ብለው ጠየቁት። እርሱም አብ በገዛ ስልጣን ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆን አላችሁ አለ። እኔ እጆቻችሁን ከፍ አድርጋችሁ፣ እኔ የኢየሱስ ምስክር ነኝ በል። እኔ የኢየሱስ ምስክር ነኝ። እኔ የሰማይ ምስክር ነኝ በል። እኔ የወንጌል ምስክር ነኝ በል። እኔ የወንጌል ምስክር ነኝ። እኔ የእውነት ምስክር ነኝ በል። እኔ የእውነት ምስክር ነኝ። ይህንን እውነት ለመመስከር የምትፈልጉ ሰዎች አላችሁ ወይ? ይህንን እውነት ለመናገር የምትፈልጉ ሰዎች አላቸው ወይ? እንግዲያውስ ይህንን ለመናገር ይህንን ለመመስከር አንድ ኃይል ያስፈልጋቸዋል። እሱም የእግዚአብሔር ኃይል፣ እሱም የመንፈስ ቅዱስ ኃይል ይባላል። ያ ኃይል ዛሬ በላያችሁ ላይ ይመጣል። ያ ኃይል ዛሬ በላያችሁ ላይ ይመጣል። አሜን ስትሉ ይሁንላችሁ። ቁጭ በሉ። ግን ታውቃላችሁ፣ አንድ ነገር ሚስ ማድረግ የሌለባችሁ ሰማይ የሚተባበረው ከሚታዘዝ ሰው ጋር እግዚአብሔር ለሚሰጣችሁ ተልእኮ እግዚአብሔር ለሚሰጣችሁ ፕሮግራም ትታዘዛላችሁ። ዋናው ጉዳይ ይሄ ነው። ታውቃላችሁ ብዙ ሰዎች ባለመታዘዛቸው ብዙ ነገር ሲጥሉ አይቼ አውቃለሁ። እግዚአብሔር የሰጣቸውን እድል መጠቀም ሲያቀታቸው አይቻለሁ። አንድ ነገር ልንገራችሁ፣ የእግዚአብሔር ፕሮግራም በእናንተ ላይ መንገድ ሊያስቀራችሁና ሊያቆማችሁ አይደለም። ያስጀምራችሁ እግዚአብሔር ላያስጨርስ አያስጀምራችሁ አንዳንድ ሰዎች በግድ መጨረስ የምትችሉበት አቅም እያላችሁ ላለመጨረስ የምትታክቱ ሰዎች መልእክት አለኝ፣ መልእክት አለኝ። እግዚአብሔር ስለሰጣችሁ ነገር ይጠይቃቸዋል። እነኚህ ሐዋርያቶች በጣም የሚገርማችሁ ነገር ይህንን ትእዛዝ ከሰሙበት ሰዓት ጀምሮ፣ መልእክቱ ከደረሳቸው ሰዓት ጀምሮ እግዚአብሔር እንደተናገራቸው እንደዚያው በምናቸው ጠበቁት በስፍራቸው በሉስቴ ይህንን ቅባት ይህንን ኃይል ካልተቀበላችሁ በስተቀር አለ፣ በወጣችሁበት በቆማችሁበት በደረሳችሁበት አደባባይ ሁሉ እንደ ኳስ ነው የምትለጉት። ማንም ነው የሚጠልዛችሁ፣ ማንም ነው ላንቃውን የሚያላቀቅባችሁ፣ ማንም ነው የሚተፋባችሁ። ያ እንዳይሆን አለ ኃይልን እስክትቀበሉ ከየት፣ ከኢየሩሳሌም አትውጡ። በጣም ብዙ ሰዎች ታውቃላችሁ፣ ጊዜውን ሰዓቱን ወቅቱን የእግዚአብሔርን ሐሳብ ሳይዙ ይወጣል አጀማመራቸው ያምራል። ዋው ያስብላል። እጅ በአፍ ያስጭናል። ጉዳዩ ላይ ገንዘብ ይኖርበታል፣ ጉዳዩ ላይ ጉልበት ይኖርበታል፣ ጉዳዩ ላይ ደግሞ ብልጣብልጥነት ይኖርበታል፣ ጉዳዩ ላይ ቲፎዞች ይኖሩበታል። ስትጀምሩ ማለት ነው። ነገር ግን ብዙ መሄድ አይችልም፣ ብዙ መሻገር አይችልም። ለምን አትሉኝም? አንደኛ ጊዜ አይደለም። ሁለተኛ የእግዚአብሔር ሀሳብ አይደለም። ሶስተኛ የተጀመረበት መንገድ ሮንግ ነው። የእግዚአብሔርን ሀሳብ ሰምቶ የእግዚአብሔርን ትዕዛዝ ሰምቶ የእግዚአብሔርን ፈቃድ ሰምቶ ሰው ወጥቶ ጀምሮ አለመከናወን አይችልም። እነኚህ ሰዎች ወጡ፣ ተከናወኑ፣ ገቡ ብቻ አይደለም። ክብር ለኢየሱስ ይሁን። ይኸው ለትምህርታችንና ለእምነታችን ይሆን ዘንድ ይህንን መጽሐፍ ከጻፉት አብዛኛዎቹ እዚህ መሃል ላይ ከነበሩ ሰዎች መካከል በመንፈስ ቅዱስ እየተመሩና እየተነዱ ዛሬ ለእኛ ለትምህርት እንዲሆን ለእምነት እንዲሆን ያኖሩልን ሰዎች። እነኚህ ሰዎች የኢየሱስን ሐሳብ የኢየሱስን ትዕዛዝ ምክር ቢጤ በደንብ ብሰሙ፣ ከዛ ጠበቁት። የሚገርማችሁ ነገር የሚጠብቁት የሆነን ሰውዬ አይደለም። የሚጠብቁት የሆነ ችን ሴትዮ አይደለም። የሚጠብቁትንም ቀን አያውቁትም። መቼ መጥቶ ያ ኢየሱስ ያለው ነገር እንደሚያገኛቸው አያውቁም። ይሄ በጣም ያታክታል እኮ በጣም ያደክማል። እግዚአብሔር ይሄንን ጸጋ ያብዛልን። መጠበቅ ምንችልበትን ጸጋ ጸጋ ያብዛልን። ጸጋ በዝቶላችኋል። ሐዋርያቶቹ ታካለ ጠበቁ። አንድ ሰው እኮ የሆነ ቀን ተቀጥረ የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 10 ዓመት ምናምን ብትባይ ልጠብቅ ትችያለሽ፣ እየደከምሽም እየበረታሽም። ግን ቀኑ ተቆርጦ ባልተነገረበት አይነት ሁኔታ ምንድን ያላቸው ኃይልን ምን እስከምትሉ እስከምትቀበሉ ከሆነ ሰው የሚቀበሉት ጉዳይ ቢሆን ኖሮ ቶሎ ይደዋወሉና አፍጥነው ምናምን ሊሉ ይችላሉ። ታውቃላችሁ፣ ይሄ ኃይል ግን የሚመጣው ከአንድ ዓለም ነው፣ ሰማይ ከሚባል ዓለም ውስጥ ማለት ነው። ከመለኮት ፕሮግራም ጋር የሚያገናኝ ክብር የሚመጣው ነግሯቸው አይደለም፣ እና ዝም ብለው ጠበቁ። ጸሎታቸውን አላቋረጡም፣ ጾማቸውን አላቋረጡም፣ ቃል ጥናታቸውን አላቋረጡም። እየጠበቁ ነው፣ በትጋት እየጠበቁ ነው። እነርሱ ፕሮግራም ባላደረጉበት ሰዓት ግን ድንገት አንድ ቀን ይሄ ክብር ወደ እነርሱ መጣ። ኢየሱስ ሲነግራቸው ሁለተኛ ትእዛዝ ከሰጣቸው በኋላ ያላቸው ሁለተኛ የሚገርመው ነገር እንዲህ ነው ኃይል በመጣ ጊዜ ግን አለ ኃይል የሚለው የትኛውን ኃይል የመንፈስ ቅዱስን ኃይል የእግዚአብሔርን ኃይል በእናንተ ላይ በወረደ ጊዜ አለ በኢየሩሳሌም በይሁዳ በሰማሪያ ደግሞ ማለት በምድር ዳርቻ ሁሉ ምኖቼ ትሆናላችሁ ታውቃላችሁ ለካ ያለ መንፈስ ቅዱስ ኃይል የክርስቶስ ኢየሱስን ወንጌል መመስከር አይቻልም። ያለ ኃይል ማገልገል አይቻልም። ያለ ኃይል መጸለያ አይቻልም። ያለ ኃይል መስበክ አይ፣ ንግግር ነው የሚሆንብ። መንፈስ የለውም፣ እሳት የለው። አንዳንድ ጊዜ እንዲህ አይነት ሰዎች ገጥመው ያውቃሉ። ልክ በስል ገና ድምፅን ስሰማ የሆነ ነገር ከላይ ላይ ሄደ። ጉዳዩ የኔ ድምፅ ጉዳይ አይደለም እኮ የእግዚአብሔር ኃይል የእግዚአብሔር መንፈስ እጅ መተጭና አልጸለይክልኝም። ሌሎች ሲጸለይላቸው መልእክት ሲመጣላቸው እየተገረምኩ ነበር፣ እኔ ግን ቁጭ ባልኩበት በቃ የሆነ ነገር ከላይ ላይ ሲሄድ አየው ሚሉኝ ሰዎች ገጥመውኝ ያውቃሉ። ጉዳዩ ከኔ አይደለም፣ ጉዳዩ ከሰማይ አምላክ ከእግዚአብሔር ነው። እርሱ የእግዚአብሔር ኃይል ይባላል፣ የእግዚአብሔር መንፈስ ይባላል። ርቀትም አይገድበው ስፍራ የማይወስነው በሁሉ ቦታ የሚገኝ ያ የእግዚአብሔር መንፈስ በመጣ ጊዜ ምኖቼ ትሆናላችሁ አላቸው። ምስክሮች ትሆናላችሁ ኢየሱስ ያለውን ቀን በመናፈቅ ጠበቁት። ያ ኃይል በመጣና በተገለጠ ጊዜ ግን እነኚህ ሰዎች ኖርማል ሆኑ። መጽሐፍ ቅዱሶቻችሁን አውጡ። ሁለተኛ ምዕራፍ ከቁጥር አንድ እስከ አራት በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ያዘው አየ። አሁን ትዕዛዛቸውን እንዳከበሩት እዚህ ጋ ታያላችሁ። ሁሉም በስንት ልብ ሆነው? በአንድ ልብ ሆነው ምን ብለው ሳሉ፣ አብሮ ሳሉ፣ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ያዘው ድንገት እንደሚነጥቅ አውሎ ንፋስ ከየት ድምፅ መጣ? ከሰማይ። ይሄን ቀን ነበር ኢየሱስ የነገራቸው። ያ ድንገት የመጣው ድምጽ ያለቀጠሮ እንደሆነ ይኸው ቃሉ ቁልጭ አድርጎ ይናገራል። ያለቀጠሮ መቼ? ድንገት ዛሬ ድንገት። አንድ ሰው ላይ የማክላዲያ ነው ይሄ የእግዚአብሔር ክብር ጂቫ ይሄ ቅባት አሜን። ይሄ መንፈስ ይስ ይሄ ኃይል መክላን በኃይል ይመጣል፣ በኃይል ይመጣል። አሜን። እሺ ቀጥል ፓስተር ማቴ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጠባቸው። በስንቶቻቸው ላይ? በእያንዳንዳቸው በስንቶቻቸው ላይ ኢየሱስ የተናገራቸውን ሰምተው በታማኝነት ምን እያሉ ነው፣ እየጠበቁ ነው። አሁን እየጠበቃችሁ ላላችሁ ሰዎች ትዕዛዙን ለተቀበላችሁ ሰዎች ዛሬ መንፈስ ቅዱስ የሚያድላችሁ ነገር አለ። ይኸው ቃሉ እንደሚለው ወንድሜ እንዳነበበው ለስንቶቻቸው ይላል ለየ አንዳንዳቸው አሁን ከዚህ በኋላ ጉዳዩ የኔ ጉዳይ አይደለም፣ የእግዚአብሔርን ጉዳይ አይደለም፣ ያንተ የልብ ጉዳይ ነው። አላውቅም። ማነው የተዘጋጀ ሰው? ድግመው። የአሁኑን ቃል ማነው የተዘጋጀ ሰው? ለእያንዳንዳቸው እንደሰጣቸው እንደዛ ዛሬ የምትቀበሉበት ቀን ይሆን። እሺ። እንደ እሳትም የተከፋፈሉ ልሳኖች ታያቸው። እሳትም የተከፋፈሉ ልሳኖች ታዩዋቸው። እሺ በእያንዳንዳቸው ላይ ተቀመጡባቸው። በእያንዳንዳቸውም ላይ ምን አለባቸው? ተቀመጡባቸው። እሺ። በሁሉም መንፈስ ቅዱስ ሞላባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እነኚህ ሰዎች እንደ ሌላ ሰው የሚያደርግ መንፈስ የእግዚአብሔር ኃይል የመንፈስ ቅዱስ ኃይል በገባባቸው ጊዜ በዙሪያቸውና በከተማ የነበሩ ሰዎች ሁሉ ምን ሆኑ? ግራ ተጋቡ፣ ደነገጡ። አንዳንዶቹ እንዴ የምናውቃቸው ሰዎች እኮ ናቸው፣ ቋንቋቸው መልካቸውም የተቀየረው ማለት ጀመሩ። የእግዚአብሔር ኃይል በላያችሁ ላይ ሲመጣ ቋንቋችሁንም መልካችሁንም አገልግሎታችሁንም ሕይወታችሁንም ኑሯችሁንም ይቀይረዋል። ዛሬ የሚቀይረው መንፈስ ይምጣብሽ፣ የሚቀይረው መንፈስ ይምጣብ በኢየሱስ እነ የገሊላ ሰዎች የምናውቃቸው አልነበሩም እንዴ? የሚያውቋቸው በስም ብቻ ሆነ። አሁን ስማቸውን ብቻ አይደለም የአባታቸውን፣ የአያታቸውን፣ የቀድም አያታቸውን ዘር ማንዘር፣ የተወለዱበትን ብሔር፣ ጎሳቸውን ምናምን አዎ ትላንት ያውቋቸው ነበር። ዛሬ ግን አያውቋቸው እንኳን እነሱ ሊያውቋቸው፣ ሰዎቹ ራሳቸው እንደሌላ ሰው የሚያደርግ መንፈስ ስለገባባቸው ከትላንት ወደዛ ያለውን በሙሉ ፎርማት አድርጎባቸዋል። የመከራችሁን ዘመን የሚያስረሳ ቅባት ያገኛል። የችግርሽን ዘመን የሚያስረሳ ቅባት ያገኝሽ። የጉስቁልናህን ዘመን የሚያስረሳ ቅባት ያገኝሽ። በጌታዬ በኢየሱስም፣ እግዚአብሔር ባሪያ ነው መባረካችሁ ዛሬ በትንሣኤው ማግስት ላይ አለ የትንሣኤው ጌታ የናዝሬቱ ኢየሱስ ለሐዋርያቱ ትእዛዝ የሰጠ በጌታ በኢየሱስም ጠብቁ ብሏቸው ከጠበቁት ነገር ጋር ያገናኛቸው የባለ አምሳ ቀን ላይ ልዩ የሆነ የእግዚአብሔር ኃይል እንዳረፈባቸው እንደወረደባቸው የእግዚአብሔር መንፈስ ዛሬ በኃይል ይውረድባችሁ በስልጣን ይውረድባችሁ ይህ መንፈስ ከመጣ በኋላ አንሳችሁ መታየት አትችሉም በቃ በማንም ፊት እግዚአብሔር ያከብዳቸዋል። በማንም ፊት እግዚአብሔር ታላቅ ያደርጋቸዋል። በማንም ፊት እግዚአብሔር ኃይለኛ ያደርጋቸዋል። ታውቃላችሁ፣ እግዚአብሔር አብሮህ ከሌለ በቀር፣ እግዚአብሔር አብሮሽ ከሌለ በቀር ምንም ነገር የማሸነፍ እድል አይኖራችሁ። ምንም ነገር የማሸነፍ እድል አይኖራችሁ። እግዚአብሔር አብሮነት አብሯችሁ ካለ የእግዚአብሔር ኃይል ከእናንተ ጋር አለ። በነገራችን ላይ ኃይል ማለት ምን ማለት ገዢነት አቅም፣ አሸናፊነት ማለት አቅም፣ የማንችለውን ነገር ምንም የሚያደርግ እንድንችል። ባለትዳር የሆናችሁ ሰዎች ልጆች ያላችሁ ሰዎች በቤታችሁ ከእግዚአብሔር ቀጥሎ አንድ ፓወር ያለው ሰው አለ። አባወራ አደለ? ሴቶች አትሰሩም አታስተዳድሩም ማለት አይደለም። አባወራ ለቤቱ ምንድን ነው? ራስ ነው አደለ ለቤቱ ራስ የሆነው ሰውዬ ለቤቱ ሁሉ የሚያስፈልገውን አቅርቦት ከእግዚአብሔር የተቀበለውን ሁሉ የማቀበል ምን አለበት? ግዴታ አለበት። ለምሳሌ ሰርቶ ቤቱን ምን ማለት አለበት? ማስተዳደር አለበት። ሚስቱን ማስደሰት፣ ልጆቹን ማስተማር፣ ቤት መስራት፣ የሚያስፈልጋቸውን ነገር ሁሉ ማሟላት መቻል አለበት። ያንን ሁሉ ማድረግ የሚችልበትን እግዚአብሔር ምን ሰጥቶታል? አቅም ሰጥቶታል። የሰጠውን አቅም መጠቀም አለመጠቀም የእሱ ጉዳይ ነው። አግኝታችሁኛለሁ? ስለዚህ እዚህ ሰውየው ውስጥ ባለው ፓወር፣ እዚህ ሰውየው ውስጥ ባለው ኢነርጂ እግዚአብሔር ፋሚሊውን ምን ይላል ያስተዳድርበታል። አግኝታችሁኛለሁ? ያሁን ስለዚህ እናንተም ውስጥ የሆነ እግዚአብሔር በውስጣችሁ ያስቀመጠውን ነገር የምትገልጡበት አንድ ፓወር ያስፈልጋቸዋል፣ አንድ ኃይል ያስፈልጋቸዋል፣ አንድ ጉልበት ያስፈልጋቸዋል። አለበለዚያ ኖርማል ሆናችሁ ነው የምትቀመጡት። ኖርማል እነንትና ጉባኤ ስትሄዱ ኖርማል፣ እናንተና ጉባኤ ስትሄዱ ኖርማል፣ እናንተና ቤት ስትገቡ ኖርማል፣ እነንትና መንደር ስትገቡ ኖርማል። ይሄ ኖርማል መንፈስ ይነሳ ከናንተ ላይ ዛሬ። እንደሌላ ሰው የሚያረጋችሁን መንፈስ በእናንተ ላይ ማየት ፈለኩ፣ ማየት ናፈቁ፣ በኢየሱስ ሰዎች። ይሄ መንፈስ ከነካቸው በኋላ ኖርማል ሰዎች አልሆኑ። እማያውቁትን ቋንቋ ነው መናገር የጀመሩት። ጄላስታካ ፕራዳላ ባጋሽ ምን ጉድ ነካቸው? ምን አገኛቸው? ምን አያቸው እስከሚባል እግዚአብሔር ኃይላቸውን አደሰው መንፈሳቸውን አደሰው ጉልበታቸውን አደሰው። አስራ ሰባተኛው ቁጥር ላይ ሂድልኝ እስኪ እዛው ክፍል አስራ ሰባተኛውን ቁጥር አውጡት። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ እ ስጋ በለበሰ ላይ ሁሉ ላይ በመንፈሴ አፈሳለሁ። ወንዶችና ሴት ልጆቻችሁም ትንቢት ይናገራሉ ጎበዛቾቹም ራእይ ያያሉ፣ ሽማግሌዎችም ህልምን ያልማሉ። ደግሞ በዚያ ወራት በወንዶች እና በሴት ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትን ይናገራሉ። ዋው ዋው! እስኪ ደግሞ የመጨረሻውን ስንኝ በደንብ ስሙ። ደግሞ በዚያች ወራት በወንዶች እና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ። እሺ ትንቢትም ይናገራሉ። ድንቆች በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። በወንድና በሴት ልጆቼ ላይ ከመንፈሴ ምን እላለሁ አፈሳለሁ። ይሄ ብቻ አይደለም። ትንቢትንም አለ ይናገራሉ። ዛሬ አንዳንዶች ልሳን ትናገራላቸው፣ አንዳንዶች ትንቢት ትናገራላቸው። አንዳንዶች መናፍስቶችን ትለያላችሁ? አንዳንዶች ትሰብካላችሁ። ይሄን የሚያደርግ የእግዚአብሔር ኃይል በኃይል ይገለጥባቸዋል። እስጢፋኖስ የሚባል ሰው ሐዋርያት ስራ እዚሁ መጽሐፍ ምዕራፍ ስድስት ቁጥር ስምንት አካባቢ ላይ ሄዱና ተመልከቱ። አውጡት የሚገራርም አሁን ወንድማችን ማቲ እንዳነበበው ታላላቅ ድንቆችና ተአምራቶች በሕይወቱ ሲሆኑ ይታያሉ። ልክ ክፍሉ ላይ ሲጀምር እንዲህ ነው የሚለው እስጢፋኖስም ይልና ጸጋንና ምንን ኃይልን አጃጅ ምን? ከዛ ተሞልቶ አጠገብ ያለው ንካውና፣ ዛሬ የምትሞላበት ቀን ነው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ጀመር። እስጢፋኖስም ጸጋንና ምንን ተሞልቶ ኃይልን ከዛ በሕዝቡ መካከል ድንቅንና ታላቅ ምልክትን ታላቅ ምልክትን ምን ማለት ማድረግ ጀመረ ስለዚህ ይሄ የመንፈስ ቅዱስ ኃይል ደግሞ በህይወታችሁ ላይ እንዲገለጥ መክፈል ያለባችሁን ዋጋ ሁሉ መክፈል አለባችሁ በከፈላችሁት ዋጋ ልክ ራሳችሁን በሰጣችሁት ፈቃዳችሁን ለእግዚአብሔር ባስገዛችሁት ልክ ነው የእግዚአብሔር መንፈስ በእናንተ ላይ የሚሰራው ዋጋ ያልከፈላችሁበት ነገር እናንተ ህይወት ላይ የመቆየት እድሉ ቻንሱ በጣም ጠባብ ነው ምክንያቱም ዋጋ ስላልከፈላችሁበት ምን ይልባቸዋል ይቀልባቸዋል ያን ጉዳይ ግን የሆነ ሰንበዲ ዋጋ ከፍሎበታል እኮ ዋጋ ከፍሎበታል። ለምሳሌ እግዚአብሔር አምላክ በዘመኔ በሰጠኝ የጸጋ ስጦታ የሆነን ሰው በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ተፈወስ ስለው ወይም ሶስት ጊዜ ጩሁና ውጣ ስለው የማይክሮሰከንድ ጉዳይ ነው። አይደለ? ግን ዝም ብሎ አልመጣም። ሰጪው የሰማይ አምላክ እግዚአብሔር ቢሆንም ተቀባዩ የተቀበለበት መንገድ ዋጋ ከፍሏል። ዋጋ ከፍሏል ስላችሁ በብርና በወርቅ ገዝቷል እያልኳቸው አይደለም። ሳትጾምበት ሳትጸልይበት ራስን በእግዚአብሔር ፊት ሳታዋርድበት የምትቀበለው የጸጋ ስጦታ የለም። ሰጪው ምንም ቸር ቢሆን፣ ሰጪው ምንም ለጋሽ ቢሆን፣ ሰጪው ስጦታው ምንም በነፃ እንኳን ቢሆን፣ እግዚአብሔር የሚሰጠውን ሰው ካራክተር ያያል። ይጸልያል? አይጸልይም? ይጾማል? አይጾምም? እ ህዝቤን ያከብራል? አያከብርም? እኔን ይፈራል? አይፈራም? እግዚአብሔር ብዙ ነገር ነው ክሮስ ቼክ የሚያደርገው። ቢኮዝ ቅባት የማባከን ፕሮግራም ስለሌለው፣ አንዳንድ ሰዎች በአያቶቻችን ድሮ እንደዚህ የሚመርጉት ቅቤት አውቃላቸው አደለ አናት ላይ ጥፍጥፍ እንደሚያደርጉ እንደሱ እንኳን ተጠፍጥፎባቸው የማይሰሙ ሰዎች አሉ። ማለት ቅባት በባህሪው እንድትተኙ ዕድል አይሰጣችሁም፣ እንድትዘገዩ እድል አይሰጣችሁም፣ እንድትንቀረፈፉ እድል አይሰጣችሁም፣ ያፈጥናቸዋል። ግን ዋጋ ከከፈላችሁበት ነው የምትከፍሉት ዋጋ ደግሞ ያቸው የምትፈልጓትን ነገር እስክታገኙ ሆን የለበትም መቀጠል አለበት እግዚአብሔር አይኖቻችሁን እስኪ ከፍት ብቻ አካውንት እስኪ ከፍትላችሁ ብቻ የሆነ ገንዘብ እስክታጠራቀሙ ብቻ ምናምን ከሆነ ጌታዊ ጌታዊ የምትሉት ተሸውዳችኋል። የተሰጣችሁ የተቀበላችሁት ነገር እንዲቀጥል መጸለ ያለ። ብዙ ሰዎች በሚገርም አይነት እሳት ውስጥ በሚገርም አይነት ክብር ውስጥ አገልግሎት ይጀምሩና የሆነ ቦታ ላይ ሄደው እስታክ ያደርጋሉ። ታውቃላችሁ። ምን ብለው ስለሚያስቡ በቃ ሙሉ ነኝ ብለው ስለሚያስቡ ከዚህ በኋላ እኔ ያልኩት ሁሉ ይፈጸማል ስለሚሉ ማለት ነው። ኖ ኖ ኖ አንተ ያልከው አይፈጸም። እግዚአብሔር ያለው ነው የሚፈጸመው። አንተ ማለት የውሃ ቱቦ የሚያቅሰው አለ ግቢው ቧንቧ ያለ ሰው ውሃው የተከፈተ ውሃ ልማት መጥቶ የሚፈሰው አንቺ ደጅ ነው። በምን አይነት ሲስተም ይመስላቸዋል? አስተላላፊ ቱቦ ወይም ደግሞ ልክ ያ ቱቦ እንዲያስተላልፍ ጀኔሬት የሚያደርግ የሆነ ፓወር አለ እዛ ጋር አይደለ ከዛ ከእሱ ግፊት የተነሳ ይመጣና አንተ ደጅ ላይ ይፈሳል። አንተ ደጅ ላይ ሲፈስ ደግሞ እንዲፈስ እድል የምትሰጠው አንተነህ። ቧንቧውን ምን ብለህ ከፍተህ አግኝታችሁኛል ማለት ተቀባም ተለቅለቅም ምንም ሆነ፣ አንተ ጌታ በሰጠህ እድል ግን የጸጋው ባለቤት አንተና አንቺ አይደላችሁ፣ እኔ አይደለሁም። የጸጋው ባለቤት ማነው? ልክ አሁን እንደነገርኳችሁ ቱቦ ማስተላለፊያ ነን እኛ፣ የእግዚአብሔር ሀሳብ በእኛ በኩል እንዲያልፍ የተጠቀመን ሰዎች ነን እንጂ ዋና ሰዎች አይደለም። ዋና ሰዎች አይደለም። በዚህ አጋጣሚ አገልጋዮች ካላችሁ እዚህ ውስጥ እግዚአብሔር ነገ ድል የሚሰጣችሁ ሰዎች ካላችሁ እዚህ ውስጥ የጸጋው ባለቤት ማን ነው? እግዚአብሔር ነው። እንደ ወደደው ደግሞ ሀሳቡን እንዲያስተላልፍ የተጠቀመው ደግሞ ማንን ነው? እኛን ነው። አገልጋይ ማለት እኮ ባሪያ ነው። ባሪያ ማለት የራሱ ፈቃድ የሌለው ማለት ነው በአጭር ቋንቋ። ባርነታችን ግን ለሰዎች አይደለም። ባርነታችን ለማን ነው? ለጸጋው ባለቤት ለራሱ ለእግዚአብሔር። ስለዚህ ሁል ጊዜ ባርነታችሁን መርሳት የለበት። ልጅነታችሁ እንዳለ ሆኖ ባርነታችንን ግን መርሳት የለብንም። የዛን ጊዜ ነው የእግዚአብሔር መንፈስ በእኛ ላይ በኃይል የሚሰራው። አባቴ ከጠዋት እስከ ማታ እኔ ካፌ ለካፌ ተንቀዋልዬ ኢንተርናሽናል ሆቴሎችን ፈልጌ አስሼ የሆኑ አዳዲስ ወዳጆች እያፈራሁ ጠዋት ወጥቼ ማታ እየገባሁ ይሄ ኃይል አይገለጥም አይገለጥም። ይሄ ጸጋ አይገለጥም። ይሄ ክብር አይገለጥም። ይሄ መንፈስ በዚህ ልክ አይሰራ አይሰራ። ሁል ጊዜ ግን በምን መሆን በፊቱ መሆን፣ ሁል ጊዜ በመሰዊያው ላይ መሆን፣ ሁል ጊዜ የእግዚአብሔርን ሐሳብና ፈቃድ ለማስፈጸም መትጋት። ይሄ ከሆነ በህይወታችሁ ላይ ሁል ጊዜ የመንፈስ ቅዱስን አዳዲስ አሰራሮች መለማመድ ትጀምራላችሁ። ዛሬ አላውቅም። እግዚአብሔር የሚቀባቸው ሴቶችና ወንዶች አሉ። የሆነ ኃይል እያስታጠቀ ወደ ኃይለኛው የሚልካቸው ሰዎች አሉ። ኃይል ማለት ነገሮችን የማድረግ አቅም ማለት ነው። በደንብ ስሙኝ፣ መልእክት ነው። አሁን ለነገሮቻችሁ አቅም ያጣችሁ ሰዎች፣ ዛሬ አምላኬ እግዚአብሔር እኔን በመሰዊያ አውርቶኛል አቅም ይሰጣችኋል እያልኳቸው፣ ለዛ የሚሆን አቅም፣ ለዛ የሚሆን ጉልበት፣ ከዛ ያለፈ ኃይል እግዚአብሔር ዛሬ ያስታጥቃቸዋል።